መሐመድ ከኛ በላይ ነው የምወደው ብላችሁ ታውራላችሁ እና አሁን መሐመድ ለመወደው የሚያረገው ነገር ምንድነው አሁን እኔ ኢየሱስ በጣም ነው የምወደው ከልብ ከነፍስ በላይ ነው የምወደው ሲል ለምንድን ነው ኢየሱስ አን ምቺ ወዲ ብለክ አንተ ብትጠይቅ አለም እንዲህ ወዷልና በደሙ ገዝቷልና ብዬ እመለሳለሁ መሐመድ ምንድነው እንደምወድ ያደረገው ምንድን ነው?

ቆይቀኝ መሐመድ እንደሚወድ ያረገው ነገር ምንድነው? ያቀሽን ሰምቼሻለሁ። ኢየሱስ ሳይሆን እንዲሁ አለሙን ወዷልና እንዲያ ልጁን እስኪሰጥ ድረስ የተባለው ማን ነው? የወደደው ማን ነው ሰጩ? አብ ነው ሰጩ ወይንስ ኢየሱስ ነው ያወዳጁ? አብ ወደደ፣ አለሙ ልጁ ላከ። ስለዚህ ኢየሱስ ወደደሽ የተባለው ይሄ አይለምሳ እሱ ይሱ ቢታ ተገለጸ አብናው አብና ወልድ በስም ይለያል እንጂ በግብርም በስራሁም አይለይም፣ እኮ አንድ ኮ ነው። ለዛ ነው እኔ እንደዛ ያርኩ ያለው ተጮማን ነው። ተሰጮማን ነው ስል ጊዜ ይለያያል። ተጮማን ነው አብ ነው አይደለ ለዓለም ኢየሱስ ነው የሰጠው። ጥያቄ ለኔ ነው እንጂ ያ ለአንተ ጥያቄ ከመለስኩ በኋላ ለኔ ጥያቄ መልስ አለው። ችግር የለም። ለአንተ ጥያቄ መልስልኝ። ጠይቄ ኖሮ ነቢዩ መሐመድ እንድትወዱ ያደረጋችሁ ምንድን ነው ብትይኝ፣ ችግር የለም ስለ እየሱስ አልጠይቅሽም። አንቺ ግን እንደ ምሳሌ አድርገሽ እየሱስ አልሽ አይደል? ቆይ ስለዚህ የእርሱን ውዴታን አንጨርስና ከዚያ እንመጣለን። እየሱስ እንዲሁ ዓለሙን ወዷል ምን እንደሆነ ታውቃለህ? እንዲሁ ዓለሙን ወዷል እና እንድያ ልጁን እስኪሰጥ ድረስ አልሽ አይደል? ማነው ዓለሙን የወደደው አብነው ወልድ ነው ዓለሙ የወደደው ወልድ ነው አብ ነው። አብም ወልድም መንፈስ ቅዱስም አይነ አይነጣጥልም አንድ አምላክ ስለሆነ አይነጣጥልም። የወደደው የወደደው አብ ነው። አዎ በጣም ጥሩ። ስለዚህ ኢየሱስ አይደለም ማለት ነው። ታዲያ ኢየሱስ ለታምን ነው? አይወድሽም። አይወድ የነገርኩህ ነኝ እኮ እየሱ አብህን ወልድም መንፈስ ቅዱስም አይነጣጠልም። አይነጣጠልም። የወደደው አብ ነው፣ የላከውም አብ ነው። ልጁ የላከው አብ ነው፣ ስለወደደው ነው። አይደለም? የቀራኒው የቀራኒው ውለታ እየከፈለ በደሙ የገዛው ስለወደደ ወደደ ነው። የወደደው ዓለሙን ወድዋልና አልሽኝ። ዓለሙን ወድዋልና የተባለው ማን ነው ስልሽ አብ ነው አልሽኝ። ለምን ለየሻቸው? ሦስቱም ናቸው አትይም

እኔ ግን እሺ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ልትወዳቸው የቻላችሁበት? የሚል ነው ጥያቄ ነው። አዎ እሺ። አንደኛ የአምላክን መንገድ ስላሳዩ፣ ትልቁ ዓለም ላይ ነብያቶች የሚያደርጉት ምንድነው የአምላክን መንገድ ማሳየታቸው ነው። ታቸው አይደለም፣ የነብያትን የአብርሃምን፣ የይስሐቅ፣ የያዕቆብን አምላክ ያን ሰማይና ምድርን የፈጠረውን አምላክ ለሰው ዘር ማስተዋወቃቸው አንደኛ እሱ ነው።

እሺ እሱ እሱ አሁን ከብርሃን ከጨለማ ወደ ብርሃን ጠርቷል። ከጨለማ ወደ ብርሃን ጠልቷል ጠርቷል። ያው እግዚአብሔር ትላላችሁ አይደለም? እግዚአብሔር ብርሃን አይ አሳይን እና እሱ የሰበከ ወንጌል ነው። ቁርሃን ነው። እሱ ያ ቁርሃን በሰፍ ነው እንደ የሰበከው በገድ እንትና ሰው ገድሉ በቃ እንደዛ አርጎ እንደዛ አርጎ ብሎ ነው እሱ የሰበከ። እሱ የሰበከው ትክክለኛ መንገድ ከሆነ ሰላም መንገድ ከሆነ ለምንድን ነው ሰላም መንገድ እናንተ ማሰበኩ? ለምንድን ነው በሰፍ ምትሰበኩ? ለምንድን ነው እሱ መልስልኝ። እኛ አሁን እኛ አሁን ክርስቶስ ሰላም ስላስተማረ አሁን እኛ ክርስቶስ ሰላም ስላስተማረ እኛ በሰላምን እንሰብካለን። እየጠላሁን ሰው እንወዳለን። የሰደበን ሰው ይቅር ይላለን። እናንተ ደግሞ በሰፍ ናቸው ምስብኩ። አንድ ጊዜ ልናገር። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን አለ? እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ እኔ ሰይፍን ለማምጣት ነው ያመጣሁት ይላል። ምን ትያለሽ? የት ጋ ነው ሰይፍ ነው ያመጣው? የት ጋ ነው እንደዛ ያለው? የኛ እየሱስ ሰላፍ ነው እየሰበከው

ሰላሳ ሶስት አሳኛ ይሄ አራት ነው። ሰላሳ ሶስት እኮ ሰላሳ ሶስት በሰው ፊት የሚከበደኝ ሁሉ እኔም። የት ነው ጠጋ አድርግልኝ። በሰው ፊት የሚከበደኝ ሁሉ የእኔም ደግሞ በስማም በሰማ እስቲ በሰማችሁ በሰማችሁ ይላል ባለሁ በአባተ ፊትም ይከደቁዋለው እ ምን ማለት ፈልጎ ነው? እዚህ ታች ላይ አሁን እሱ ያለው ነገር ያልሰማው ነገር፣ አዎ ሰፍን ያመጣል። በቁጣ ሰዓት ምንም ነገር ያመጣል። እግዚአብሔር በቁጣ ሰዓት በምህረት ያልመለሰ ሰው በምህረት እንትን ያልመለሰ ሰው ቁጣ ይመልሳል ሰፍን ይመለሳል ሰፍ ማለት እንትና ቆንጮሮ አይደለም እኮ ሰፍ ማለት በእራብም ሰፍ በእራብ ጊዜም በምንም ጊዜም ሰፍ ነው የእግዚአብሔር ሰፍ ሰፍ ነው የእግዚአብሔር ቁጣ ሰፍ ነው አው አምናለሁ እሱ በደንብ ነው የሚያምነው ስለዚህ ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን መጣን የመጣሁት ትብላለህ አይደለ ሰላሳ ሦስት ላይ ነግሯል እኮ ሰላሳ ሦስት ምን ብለው ነው ምን ብለው ነው የነገረው ሰላሳ ሦስት ላይ ነግሯል እኮ ያ ትዛዝ ያልጠበቀ ሰው ሰፍ ይዞ ይመጣል ያ ትዛዝ ያልጠበቀው ሰው ሰፍ ይዞ ይመጣል ሰፍ ማለት ደግሞ ዱላ አይደለም ማሻ አይደለም ሰፍ ይዞ የሚመጣው ጩቢ አይደለም ሰፍ ቁጣሙ ሰፍ ነው እሱ ማወቅ አለው ማስረጃ ለስተሽ ጎራዴ ነው ግዙ። ኢየሱስ ክርስቶስ ሐዋሪያቶቹን ሰይፍ ግዙ ብሏቸዋል። ላሳይሽ ምን ማስረጃ አንተ አይሰማህም? ሰይፍ ግዙ ብሏቸው ሐዋሪያቶቹን እዚያ ሰይፍ ገዝተው አንግበው ይከተሉ ያደለ ለማንሽ በደምብ ባድርጎት ሰው ጆሮ የሚቆርጥ ጎራዴ ነው። በስተ ሲከፈል ያለው አስረጃናሳይሽ እና ለመሰደብ አይደለም። እኔ የገባሁ ትክክለኛ ጥያቄ ነው የጠየኩ። ያለው ጥያቄ መልስልኝ፣ ለአንተ ጥያቄ መልስልኝ። ምን ደባይ ደግሞ ማለት ስለሆነ ፈጣሪ ስለሆነ ምን አልክ? ሄፍ ፈግዙ ብሏቸዋል። አላደም ታዋሪያት ወይ ጉድ እየሰማኝ አይደለም። ድምጽ የራቅቷል። ሰይፍ ግዙዋል፣ ይችላል ለምሳሌ ሰይፍ ግዙዋል። ሰይፍ ግዙ ብሏል። ለምንድን ነው ሰይፍ ግዙ ይላል? እያለው ሰይፍ ግዙ ብላቸዋል። ሰይፍ አንቺ፣ ቅድም ሰይፍ አይደለም እያልሽ ነበር። ሰይፍ ግዙ ለምንድን ነው እያለ ያለው እያልኩ ነኝ። እንኳን ለምን ሰይፍ ነው እሱ ያለ ያለው? የምን ሰይፍ ነው ያልኩ ሴፉ የምን ሴፍ ነው? ጩቤ ነው? መሻ ነው ወይ ዱላ ነው? ሴፉ ያ ሴፍ፣ ለምን ሴፍ እየጠየቅኩ ነው እኔ ደግሞ ጎራዴ፣ ጎራዴ ሴፍ፣ ይሄ ማለት ጎራዴ። ለኛ የኛ ቅዱስ ወንጌልም ለኛ ሴፍ ነው። እንደ እናንተ አይነት ያለው ሰው የኛ ቅዱስ ወንጌል ሴፍ ነው። የኛ መስቀል ሴፍ ነው። እሱ ራሱ ኢየሱስ የሚለው ስም የእኛ ሰይፍ ነው። ይበቃኛል። የኛ ዱላ አያስፈልግም፣ ጩቤ አያስፈልግም፣ ወራዳ አያስፈልግም። እሱ ራሱ ኢየሱስ የሚለው ስም የኛ ሰይፍ ነው። ሰይፍ ግዙ ያላችሁ ሰይፍ ነው። ማስረጃ ከሰይፍ በላይ ሰይፍ ነው እኮ ኢየሱስ የሚለው ስም ከሰይፍ በላይ ሰይፍ ነው። ከእሳት በላይ እሳት ነው። ሰይፍ ግዙ ሲል ኢየሱስ ምን አይነት ሰይፍ ነው? ሰይፍ የተባለው ኢየሱስ ነው። ኢየሱስ የገቡት ምን አይነት ሰይፍ እንደሆነ ላናገር ሰይፍ አሁን በጩበ ብትወግም አንተ ትድናለ በስጋም ብሞትም አ አሁን በጩበ ብትወግም በስጋ ትሞታለ እንጂ በነፍስ አትሞትም። በኢየሱስም የተወጋው በስጋ አይደለም በነፍስ ነው አንተ ብትሞተው በነፍስ ነው አንተ ብትሞተው። ያ ያ ያ ሰፍ ነው እሱ። ግዙ የሚለው ሰፍ በነፍስ እሱ የገዛ ሰው ኢየሱስ ክርስቶስም የወሰደ ሰው ያ ሰፍ የወሰደ ሰው ያ ቅዱስ ወንጌል የወሰደ ሰው በስጋም ይድናል። ያልገዛ ያልወሰደ ሰው ደግሞ በነፍስም ይሞታል። ለዛ ነው የኛ ሰይፍ ኢየሱስ ክርስቶስ ሰይፍ ነው፣ አብያለሁ ያ ሰይፍ የስፍ አይደለም፣ የነፍስ ሰይፍ ነው። ዚኑ ሲፈቀድልሽ አሁን ለራሱ ሁሉ ማስረጃ ለሼቱ ጋር የምን ማስረጃ? አሁን ለታገርሽ ነው ኢየሱስ ክርስቶስም እሳት እንደሆነ፣ ኢየሱስ ክርስቶስም ያላመነ ሰው ሰፍ እንደሆነ ለነ ሰፍ ነው። ሰፍ አያስፈልግም፣ ወራዳ አያስፈልግም። ያ ኢየሱስ የሚለው ስም ከያዝኩኝ ከነ የነ ሰፍ በላይ ሰፍ በላይ ነው። ማንም ጠላት ከነ አይጠጋም። ማንም ጠላት የተኛው ሰፍ እያዘው ጠላትም ከነ አይጠጋም። ኢየሱስ የሚለው ስም ከያዝኩኝ ለዛ ነው። ለነ ሰፍ ነው እያልኩ እየነገርኩ ያለው አንድ ጊዜ አንድ ጊዜ እስኪ እኔ ልግባ ስለ ወንጌል የማያውቁ ልጆች ምናምን አስገብቴ ከምታወራ የሚያውቁ ሰዎች ቀጠሮ ይዞ ና እና ተመካከር ብለው ከቀረ አንተ ነው። ለምንድ ነው ስለ ወንጌል የማያውቁ ልጆች አስገብተ እንደዚህ የምታስወራቸው? አሁን አንተ አዋቂ መሆኒክ ነው? አዎ አንተ አዎማን ኦፎ ቀጠር ቀጥረ አርቀረም አንተ ሰላሳ ሰው ሰላሳ ሺህ ሰው ቁጭ ብሎ አንተ እየጠበቀ አሁን አይደለም። አልፎ አልቃ ነው ረብሻው ሳይፈጠር በፊት መቼ ከተረኝ ታቅ አለ ቀኑን እሱን እንደ ጥያቄ አድርገን ግን ደሞ በቃ ኡነት ከሆነ ኡነት ከሆነ ማካከር ከፈላግ ወንጌል የሚያቁ ልጆችን አስገብተ አውራ ማያቁ እኔ ሊወጣ ነው ሊወጣ ስለሆነ ይሄ አንዴ ቆይ። እስኪ ሴፍ እስኪ ሴፍ የተባለው ምን ማለት ነው? እሱ እስኪ ሴፍ ማለት እኮ የእግዚአብሔር ቃል ነው እንጂ ሴፍ እንደ አንተ አይነት አይደለም። ጉራዴ፣ የሙስሊሞች ጉራዴ አይደለም አባት። ሴፍ የተባለው የእግዚአብሔር ቃል ነው። አውጣ፣ ኤፌሶን ኤፌሶን 6:17 አውጣ፣ ቶሎ በል ጠይቀኛል ከዛ ራስህ ትመልሳለህ አይደለ? አው አው ጎራዴ ጎራዴ ብለሃል አይደል? ነው አውጣ። ኤፌሶን ሴፍ የተባለው እኛ ሴፋችን ኢየሱስ የእግዚአብሔር ቃል ነው። አባቴ ሴፋችን ሴፋችን ኢየሱስ አውጣ እኮ አውጣ። ነው አልከውት እኮ አውጣ። ኤፌሶን ስድስት ቁጥር አስራ ሰባት አውጣ አውጣ። እንደ አሁኑ ማለት ነው እንደ አሁኑ አውጣ፣ ሴፍ የተባለው ሴፍ የተባለው አውጣ፣ መጀመሪያ መጽሐፉን አውጣ። ሴፍ የተባለው የእግዚአብሔር ቃል ነው የሚያውቁ ሰው ቆይ የሴፉን እንትኑ ማለት ሴፍ የሴፍ የተባለ የእግዚአብሔር ቃል መሆኑን ማስረዳት አለብኝ። መጀመሪያ አውጣ አው መጽሐፍ አውጣ። መረጃው ነው ይሄኛ አይደለም። ለውራ ፍቀድልኝ። ለመንኩት ሴፍ የተባለው እናንተ አንድ ጊዜ ፍቀድልኝ። አሁን እኔ አውጣ የምለው ቃል አውጣ እና ልውጣ። የቱ ጋር ላውጣ ዮሐንስ ወንጌል ሶስት አስራ ዘጠኝ አውጣ እና እስቲ አውጣ አውጣኝ። ችግር የለም ከነበብ በኋላ ማስረጃ ስጣለው። ማስረጃ እነግራለሁ እሱ

አውጣ በእርሱ የሚያምነው አይፈረድበትም። በመንም ግን በአንዲው በእግዚአብሔር ልጅ ስሙም ስለለው አሁንም ተፈረድበት አላ ብርሃኑ ወደ ዓለሙን ለመመጣ ሰዎችን ስራችሁ ክፉ ነበረን ከብርሃኑ ይልቅን ጨለማው ስለምወደዱ ፍርድሁም ይሄ ነው። ክፉ ለሚያደርጉ ሁሉ ብርሃኑም ይጠላል፣ ስራሆንም እንዲሁ እንደገለጠሁ ወደ ብርሃን አይመጣም። እውነቱ የሚያደርጉ ግን ስራው እግዚአብሔር እግዚአብሔር ተደርጓል እንዲሁም እንድሁም እንድሁም ሆኗል ይገለጥ ዘንድ ወደ ብርሃን ይመጣሃል። የእናንተ ስራ ክፉ ስለሆነ ወደ ብርሃንን ለማምጣቱም አትወዱም። ብርሃን ከመጣችሁ ያ ክፉ ስራ ይገለጣል ያ ክፉ ስራ በብርሃኑ ይገለጣል። ለዛ ወደ ብርሃኑ ለመመጣት አትወዱም። አሁንም እኔ የምለው ነገሩ ኑ ወደ ብርሃኑ ተመላለሱ እና ያ ክፉ ስራ ትታችሁን ጌታችን አምላክችን ኢየሱስ ክርስቶስ ጌታ ጀብ የጌታ ሰዎች ጸጋ የበዛላችሁ በጸጋ የምትኖሩ በጸጋው የኖራችሁ ያላችሁ ምን ይሻላችሁ በፈጣሪ